አዲስ ቢዝነስ አይዲያ ነው። በጣም ከባድ ነው። ስሜ መርሃ ጽድቅ ካሳሁን ይባላል። የዳይመንድ ላግዠሪ ሰርፕራይዝ መስራች ነው። መደሰት ያው ቅንጦት አይደለም፣ ግን መደሰት ቅንጦት የሚመስለው ህዝብ ላይ ነው ያደረገው። በ15 ዓመት ትዳር ውስጥ ልጅ አልነበረም ነበር። ከ15 ዓመት በኋላ እርጉዝ ሆነች። በጣም ብዙ ስራ አላት። በጠዋት ነው የምትወጣው፣ እና መድረስ የነበረብን አንሳተፍኩም አሜሪካና፣ ካናዳ ወይም አውሮፓ መሄድ አይደለም። ሱዳን ላይ፣ ኬንያ ላይ፣ ኡጋንዳ ላይ ምናምን እንደዚህ እያደረግን መክፈት እንፈልጋለን። የስራ ባለቤት ስትሆን አንድ ትልቁ ነገር ማንም የሚመክር ሰው የለም። የተወለድኩት እዚሁ አዲስ አበባ ላይ ነው። ወደ ሾላ አካባቢ ነው የተወለድኩት። ብሩ ተስፋ የሚባል ትምህርት ቤት ነበር የተማርነው። ከዛ እያልን እያልን ወደ ዩኒቨርሲቲ ገባን። ወደ ዩኒት ዩኒቨርሲቲ ማርኬቲንግ ላጠና ነበር የገባሁት። ሶ ማርኬቲንግ ትምህርት አጥነቼ ከጨረስኩ በኋላ ነበረ ማስታወቂያ ድርጅት ላይ ነበረ ምሰራው የነበረው። ስጀምር ሞዴሊንግ ብዬ ነበር የጀመርኩት። ትንሽ ቁመቴ አሪፍ ስለነበር ትወና ስለምችል ስለነበር ትምህርት ቤት ላይ ትወና እንሞክር ነበርና ወና ሞክረን ሞር ለማሳደግ በሚል ነበረ ጀስቸራችንንም ለመጠቀም በዛው ወደ ሞዴሊንግ የገባ ነው የነበረው። እና ሞዴሊንግ እየሰራን አጋጣሚ ቢይንድ ዘሲን ያለው ነገር በጣም ስለምወደው ስለነበር ከጀርባ ያለውን ነገር ሰፖርት ለማድረግ ከጀርባ በጣም አዘወትር ስለነበር ነው በዛው የገባሁት። ፕሮዲሰርነት ነበር ለረጅም ዓመት የሰራሁት ማስታወቂያ በጣም ብዙ ማስታወቂያ ሰርተናል። ከዛ በኋላ ነው ወደ ዳይመንድ ላግዠሪ ሰርፕራይስ የጀመርነው። ዳይመንድ ላግዠሪ ሰርፕራይስ ስያሜው መጀመሪያ ብላክ ኤንድ ዋይት ነበረ። ብላክ ኤንድ ዋይት ሰርፕራይስ ነበር ሀሳባችን የነበረ፣ ልብስም የሚያዘጋጀ ነው ሃፍ ብላክ ሃፍ ዋይት ነበር። ሶ ዳይመንድ ስያሜው የመጣው ከእናቴ ነው። ያው አልማዝ ትባላለች እናቴ። ያው አልማዝ፣ ያው በእንግሊዝኛው አረግ ነው እና ዳይመንድ አል ነው እና ዳይመንድ ላግዠሪ ሰርፕራይስ የተባለበት ምክንያት ከዛ አንጻር ነው። ላግዠሪ በመሃል የገባው ደግሞ ጥሩ ሰርቪስ ለመስጠት ነው። ላግዠሪነታችን እቃችን ላይ ሳይሆን ወይም ሰዎቹ ላይ ሳይሆን ሰዎቹ የሚያሳዩት ፈገግታቸው ላይ ነው። ሰዎቹ የሚያሳዩት ሰርቪሱ ላይ ነው። ሰዎቹ የሚሰጡት ካይንድነስ ላይ ነው። እና ሰው ሀሳባችን ታርጌቱም ለሀብታም ብቻ አይደለም፣ እንዳልኩ ለድሃውም ለሀብታሙም መደሰት ለየትኛውም ሰው እንዲሆን አድርገን ነው ሀሳቡ። ሌግዠሪ ነው ይሄ። ለሁሉም ማህበረሰብ ስለሆነ ሀሳቡ ሀሳቡ ራሱ በአጠቃላይ ሌግዠሪ ስለሆነ መደሰት በአሁን ሰዓት በጣም ፕራዮሪቲ የሚሰጥበት ነገር ነው። ሁሉም እንዲሆኜ፣ እንዲሆኜ፣ እንዲሆኜ፣ እንዲሮጬ፣ እንዲሆኜ፣ እንዲተሳክቶ ምናምን የሚልበት ሰዓት ነው። ሶ እኛ ሀሳባችን በመሀል ሁለት ወር ሰርቶ በመሀል አንድ ቀን ቢደሰት ያስፈልገዋል እናትን የግድ ልደቷን ጠብቀ ማስደሰት አይጠበቅብህም። ሄደህ አመሰግናለሁ ልትላት ይገባል። ጋቢ ልታለብሳት ይገባል። ካባ ልታለብሳት ይገባል። ጉልበቷን ስመህ ምርቃት ልታገኝ ይገባል። ላግዠሪ ነገር ነው። በአሁኑ ሰዓት የጠፋውን ነገር ነው ያመጣ። ቅንጦት አደለም። ግን በቃ ይሄ ነው ቅንጦት እየመሰላቸው ስለሆነ ምስጋና ቅንጦት አደለም። ልደት ማክበር ቅንጦት አደለም። አመሰግናለሁም አባባል ብዙ ነገር ላረገልህ አባትህ ይገባዋል ይሄ ብለ ስታመሰግነው ትልቅ ነገር። ፈታኝ ነበር የዳይመንድ ሶስት ዓመት ጉዞ፣ በጣም ፈታኝ ነበር የዳይመንድ ሶስት ዓመት ጉዞ። ያልተለመደ ነገርን እንዲለመድ ማድረግ በጣም ለማህበረሰቡ ከባድ ፈታኝ የሆነ ፕሮሞሽን ነበር የሰራ ነው። እግዚአብሔር ይመስገን ጀስት የምንሰጠውን እንዳለ ለመቀበል ሞክሯል። ግን ፕሮሞሽን በምንሰራበት ሰዓት መኪና ላይ ባለንበት ሰዓት ወይንም በአጋጣሚ የሆነ ፐብሊክ ቦታ ላይ በምንገኝ ሰዓት ፍላየርም እንበትናለን። ኢቨንት የተዘጋጀ ኢቨንት ላይ እየሄደ እንዳለ ፍላየር እንበትናለን። ዳይመንድ የምትለው ቃል እንዲያውቁት ዳይመንድ ላግዠሪ ሰርፕራይስን እንዲያውቁት። ስቲል ብዙ ሰው ያውቋል ብዬ አላስብም። የተወሰነ ሰው ነው እንዲያውቀው ያረግ ነው። ግን በደንብ ተደራሽነት እንዲኖረው ነው የምንፈልገው። ከዚያ በተረፈ ሰርፕራይስ ልናደረግ ስንል የተወሰነ ፍላየር ይዘን እንሄዳለን። ድንገት ቀኑ ካለፈ እንኳን ሌላ ሰው እንዲያየው ስለምንፈልግ ማለት ነው። አሻራ የምንጥለው በእንደዚህ አይነት ነገር ነው ብዬ ስላሰብኩ ስለነበር ድርጅታችንን በንግግር ማስተዋወቅ ሊሆን ይችላል፣ በየመድረኩ ሊሆን ይችላል፣ በቃል ዋንቷን ልክ ከሰዎች ጋር ስንገናኝ አውርቶ ስለ ስራችን ማሳመን ሊሆን ይችላል። ማንም ሊሆን ይችላል። የትኛውን ቦታ ሊሆን ይችላል። ሊፈልግ ይችላል መደሰት ሊፈልግ ይችላል። የትኛውም እስርም ያለ ከላይም ያለ መደሰት ሊፈልግ ይችላል። ስለዚህ በማንኛውም ሰዓት ቢያቀን ጥሩ ነው ብዬ ስለማስብ ለሁሉም ነው የምናገረው፣ ስራችንን ወቁልን እያለ ከዛ እያለ እያለ ቀጥለን ወደ ፎቶግራፊው ጀመረን። በእርግጥ ዳይመንድ ላግዠሪ ሰርፕራይዝ ቀጣዩ ዳይመንድ ስቱዲዮ አልነበረም። ከዛ በፊት ዳይመንድ ሌክቸርስ ፎቶግራፊ ብለን ጀምረን ነበር። የውጭን ስራ ብቻ ነበር የምንሰራው። ስቱዲዮ አናነሳም ነበር። ሽምግልናም ሆነ ሰርግ ወይም ክርስትና እንሰራ ነበር። ከዛ በኋላ አየነው ነው ስራውን አየነው። ብራንዳችንን ለመስራት ሞከረን፣ ታማኒነት ለማግኘት ሞከረን። ገበያ ላይ ያለ ነገር ነው ያለው። ነገር ፎቶና ቪዲዮ ሁሉም ሰው መሰረታዊ ነው ብሎ ያስባል። ስለዚህ ያለውን ነገር ለመስጠት ነው፣ ግን በተሻለ ሁኔታ ነው እኛ ጋር እያሰብ ነው። ሰው ሙሉ ለሙሉ ፕሮፐር በሆነ ነገር ፕሮፌሽናል በሆነ ነገር ነው ሀሳባችን። ፕሮፌሽናል ምን ይመስላል የሚለውን ነገር ለማሳየት ትሬኒንግ ያስፈልገን ነበር። በየጊዜው ትሬኒንግ እንወስዳለን። ቢያንስ በአንድ አመት ውስጥ አምስት ጊዜ ትሬኒንግ ለመስጠት ሞክረናል። ከሱ ውጭ እኛም በሁለት ወር አንዴ የሚሆን ስብሰባ ስለሚኖረን እዛ ላይ ስህተታችንን እየተነጋገረን ለማስተካከል እና ለማደስ እንሞክራለን መሰራረቱ ኦርጋናይዝ ማድረግ ወድ ነበር። የሰው ድግስ ላይም ይሁን ማስታወቂያ ላይም እንዳልኩት ማስታወቂያ ላይም ኦርጋናይዝ ነበር ማድረግ። የሰው ድግስ ላይም ሆነ ምንም ልደት ላይ በደንብ ነበር ኦርጋናይዝ የምናደርገው የነበረው። ብዙ ጊዜ ችግር ነበር። መመሰጋገን በጣም ችግር ነበር። መደሰት በጣም ቅንጦት የሚመስለው ህዝብ ላይ ነበር ነበር ነው። መደሰት ያው ቅንጦት አይደለም ግን፣ መደሰት ቅንጦት የሚመስለው ህዝብ ላይ ነው ያለ። ነው መደሰት ለሀብታም ብቻ የተፈቀደ ይመስል ነበር። እና እኛ ሀሳባችን ለየትኛውም ሰው የሚደሰትበት ሚንስ ፈጥረን ለማስደሰት ነበር። እኛ ልጅ እያለን ቤተሰብ ቤት በየሀብታም ሰው ቤት ብራን ስንሄድ የሀብታም ልጆች ከእንቅልፋቸው ሲነሱ ልደታቸው የሚከበርላቸው እኛ ልጆች ሆነን እነሱ ጋር ስንሄድ ከእንቅልፋቸው ገና እንደተነሱ ነበር። ማሲንቆ አለ፣ ከዛ አዝማሪ አለ። በቃ እየተዘመረላቸው ግጥም እየተሰጠ ምናምን እንደዛ ነበር የነበረው። በጣም ነበር የሚያስቀነው። ልጅ እንዴ ይህን ያህል አይምሮ የሚያድስ ነገር ሀብታም ብቻ ነው ማድረግ የሚችለው። በቃ ጀስትኛ አፎርድ ማድረግ አንችልም። ዳዎች ና እንደዛ ነበር የምንለው የነበረው። ልክ ሳድግ ሀሳቡ ነበረኝ፣ ግን አላደረግኩት። ምክንያቱም ድፍረቱ የለም። አዲስ ቢዝነስ አይዲያ ነው በጣም ከባድ ነው። አዲስ ቢዝነስ አይዲያ ይዘህ ወደ ህዝቡ ስትመጣ ምን እንደዚህ ደግሞ ጀመራችሁ ምናምን ነው የምትባለው። የተቀባይነት መጠን በጣም ዝቅተኛ ነው የሚሆነው። በምን መንገድ ማርኬቲንጉን እንስራው፣ በምን መንገድ ፕሮሞት እናድርገው፣ እንዴት አድርገን የምር ኢሞሽናቸውን እንዴት እናምጣው፣ በጣም ነው የሚያስጨንቀው የነበረው። እንደሱ ነበር ሀሳባችን የነበረው ግን አጋጣሚ ያው አጋጣሚዎቹን ተገጣጠሙልንና፣ እና ሳንጀምረው በፊት ቢሮም ሳንከፍት መድፈር እንዳይሆንብን ብለን በጓደኞቻችን ነበረ። ምን ጀምረው የነበረው ጓደኛ ለምሳሌ ፕሮፖዝ ማድረግ ፈልጎ ነበር። ፕሮፖዙ ሀሳባችን ያው በጀት የለን እንዳልኩ፣ የግድ ለሀብታም ብቻ መሆን የለበትም። የግድ ለከፋይ ብቻ መሆን የለበትም። ፕሮፖዝ ማድረግ ፈልጎ ነበር ዲኮርም መስራት አልቻለም ነበር። በጣም በትንሹ አረገንና የአበባ ጎዝጉዝ ምናምናን አርገን ያላለቀ ህንፃ ላይ አስራ ሶስተኛ ላይ ሄደን፣ በጣም ንፋስ አለ፣ በጣም አየር አለ። ጨርቅ ወጥረን በአራት ማዘን ጨርቅ ወጥረን ሼፍ አምጥተን ግሪል መጥበሻ ምናምን እንደዚህ አምጥተን ሼፉ እየጠበሰ እንዲያጎርሳቸው እንዲያቀምሳቸው ሳህኑ እንዲያቀርብ፣ ይሄ ጀስት ፕሮቶኮሉን የጠበቀ ነገር እንድናረግ ምናም። ከዛ ቫዮሊን በዚህና በዛ አረግንና ልክ ስትመጣ በሱ መንገድ እንድንቀበላት አረግን። ሶ በጣም ቱማች የማይረሳ ሞመንት ነው የምር ይሰራል እንዲያል ይሄ የምር ካለፈ በኋላ ከስድስት ወርም በኋላ አንተ እኮ ያረክልኝ ምናምን ማለት ጀመረ። እንደ ይህን ያህል ቱማች አሪፍ ነበር ማለት ነው። እሺ እሺ፣ በቃ ችግር የለውም እንቀጥለዋለን አለ። አጋጣሚዎችን ተገጣጠሙ። ሰው ሁለተኛ ከውጭ የሚመጣ ሰው ነበረ። ሰርፕራይዝ ማድረግ ፈልጓል ለቤተሰቦቹ እና አቀባበል ሊያደርጉለት ነው። እሱን ሰማ። እነሱ ሰርፕራይዝ እንደሚያደርጉ ሲሰማ እሱ ቀድሞ ሰርፕራይዝ ሊያረጋቸው አስቀድሞ መጣ። ከሳምንት በፊት ማለት ነው እና እራት ይዛቱ ጣ የእናቴ ልደት ነው ብሎ ወንድሞቹን ደውሎ ማሪዮ ተወሰዳቸው እና እሱ አስተናጋጅ ልብስ ለብሶ እኛ ሁላችንም ተበታትነን በስልካችን ካሜራ ይዘን ሁላችንም በዝም ብለን እንደ ታዳሚ የሆነን አዘን ቁጫለን። ኮካ ሲያዙት፣ መሪንዳ እያመጣ ፓስታ ሲያዙት፣ ቴላቴሊ እያመጣ የሆነ ሰዓት በጣም ጨርጋቸውን አስጣላቸው ማለት እና ከዛ በኋላ ድንገት ሊጣሉት ሲነሱ ኮፊ እየሆነ አልቆ አሳያቸው። ከዛ ድንገት ግር ብለን ዘፋይን፣ ሳክስፎን፣ ቫይል እንደዚህ አበባ ምናም በሴሬሞኒዎቹ እንዳለ አጠቃላይ እንደዚህ ይዘናቸው ገቡ። በጣም ማይረሳ ሞመንት ሆነ እያልን ነው። እንደዛ እንደዛ እያልን ይቀጥ ከዛ ኦፊሻሊ ፓኬጆች እናዘጋጅና ቢሮ እንክፈትና ቋሚ ምን ምን ይኖር ምን ይወዳል ምን ቢኖርበት ጥሩ ነው፣ ምርጫዎች ምን ያክል ይኖሩ እንደ ምግብ ሚኑ አይደለም። ሰርቪስ ስራ ስ መብዛት አለበት ብዬ አላስብም። ሶስት ፓኬጆች ነው ያዘጋጀነው። የትኛውም ሀብታሙን መጣ ድሃውን መጣ አንድ ፓኬጅ ነው የሚኖረው። አንድ አይነት ነው። ሀብታም ነኝ ምናም ብሎ አይደለም። ጀስት እንትን የሚደረገው፣ ኤክስትራ መጨመር ካለበት ኤክስትራ ይጨመራል። እንደዛ ብለን ወሰንበት እና ፓኬጅ አዘጋጀን። ይስራ ይስራ እናግም ግን ልንሞክርበት ማለት ነው። የጀመርን ሰዓት ወንድሜ ጀመርን ሚስቱር ጉስ ስለነበረች እንኳን ደስ ያለሽ አጥሮፋ ትስማሽ ዝግጅት አዘጋጀን እና እዛ ላይ ሄድን። በጣም የተሳካ ነበር ቱማች፣ በጣም ከጠበቅኩት በላይ የተሳካ ነበር። ከአንድ አመትም ከሁለት ዓመትም በኋላ ሊረሱት አልቻሉ። ከዛ ኦፊሻሊ ከዛ በኋላ ጀመር ነው። በብዛት እኛ ጋር ማመስገን የሚፈልጉ ሰዎች ይደውላሉ። ከዛ በተረፈ ግን ልደት ብዙ ጊዜ የምንሰራው ልደት ነው። ከቅርብ ጊዜ ወዲህ ደግሞ ያስጀመርነው ትሬንድ አለ። ይሄ ወልዶ ሲገባ ለባለቤቱ እንኳን ለዚህ አበቃሽ፣ እንኳን ለቤት አበቃሽ፣ ሙሉ ቤተሰብ ተሰብስቦ ሰርፕራይዝ እናረጋለን። እንኳን ደህና መጣሽ ተብሎ ተዘጋጅቶ ዲኮር ተሰርቶ፣ ምን ሴረሞኒ ተደርጎ እንደዛ እናረጋለን። ሰው እሱ በጣም እንደውም ሕዝቡን ኢሞሽናል የሚያረጋቸው ሞመንቶች መካከል አንደኛው እሱ ነው። እንደውም ሂት የሚያረጉ ቪዲዮዎች መካከል ከኛ ቪዲዮዎች አንደኛው ወልዶ ሲገባ ያሉት ቪዲዮዎች ናቸው። እኛ ጋር ምን ይመለከታሉ መሰለ? ሪል ደስታ ይመለከታሉ። ፌክ አይደለም። ለቅሷቸው ፌክ አይደለም። ደስታቸው፣ ሳቃቸው ያስታውቃል። ከጓደኛ ጋር ስትሳሳቅ የምታቀሉ ሳቅ እዚህ ጋር ካመጣሁልህ የምር አንተ ነው ያስቃል። ምናምን ያስብልል፣ በልብህ ያስብልል። ስክሮል ታደርገዋለህ፣ ግን አይተ ቢያንስ አይረሳም። የሰው ኢሞሽን አይረሳም። የእናት ለቅሶ አይረሳም። የአባት ምርቃት አይረሳም። አባትህ እያለቀሰ የሚመርቅህ ምርቃት ፌክ ሊሆን አይችልም። እና ያንን ኢሞሽን ሶሻል ሚዲያ ላይ ነው ያጋራን ነው። ሌላ ምንም አይነት ፌክ፣ ምንም አይነት ነገር የለውም። እኛ እያጋራን የነበረው ሪል ሞሽን፣ የየሰውን ቤት፣ የየሰውን ጓዳ ማለት ነው። ይሄ ቲቪ ሾውም አይደለም ያደረግ ነው ወይም ድራማ እየሰራ ነው አይደለም፣ ሪል ሞሽን ነው። የየሰውን ቤት ፍላጎት ነው ያወጣ ነው እና ያሳየ ነው። በዛ ምክንያት ሰው 50 ፐርሰንት መቶ ነው እኛን የሚጠይቀን ልክ 50 ፐርሰንት መቶ ከጠየቀን በኋላ ል አኬጆን ስንነግረው ይሄን አልኩልኝ ይላል። በጣም የሚገርመው ነገር ይህን ስራ ከመጀመሪ በፊት የነበረ ልምድ፣ ብዙ ሰው የሚለው ነገር ነበረ፣ ሀበሻ ለመደሰት ሩቅ ነው ምናምን የሚል ነገር ለመሳቅ ሩቅ ነው፣ የሆነ ነገር ኤክስፐሪመንት ሰርች አሉ ምናምን ይላል። በጣም ብዙ ሰው ብዙ ሚዲያ ላይ ብዙ ሶሻል ሚዲያ ላይ ዩቲዩብ ላይ ምናምን ብዙ ነገር አይቻለሁ። ይሄ ለመደሰት ሩቅ አይደለም። እስኪ ልጅ ለእናቱ ያድርግ፣ እስቲ ባል ለሚስቱ ያድርግ፣ ሚስት ለባሏት አድርግ፣ እስኪ ለአባቱ ያድርግ የምር አይደሰትም አባባ ላይ አንዳንድ ጊዜ አንዳንድ ሶሻል ሚዲያ ላይ አያለው አስር ብር ተሰጥቶት በቀን ስንት ብር ትሰራለህ ምንድነው መቶ ብር በቃ አንድ ሺህ ብር ሰጥቻል አይደሰትም እንደሱ አይደለም ደስታ ደስታ እንደሱ አይደለም እስቲ ለእናቱ ምንጣፍ ግዛለት እስኪ ለእናቱ አትክልት ይዛለት እና እናቱ ደውላ ልጅ ያመሰግናለሁ? የሚል የምር ከቤተሰቡ አክብሮት ይቅረብለት። የምር ይደሰታል። እኔ በጣም በጣም በጣም አበሻ ይደሰታል ብዬ ነው የማስበው። ዳይመንድ በውስጡ ሃያ ሁለት ሰራተኞች አሉት። የተለያየ ዘርፍ ቢኖራቸውም ሶሻል ሚዲያ ማናጀር አለ፣ ኦርጋናይዝ የሚያደርግ ሰው አለ፣ ሰርቪስ የሚሰጠን ሰው አለ፣ ሞዴሎቻችን አሉ፣ ዘፋኞቻችን አሉ፣ ቫዮሊኒስት አለ፣ ሳክስፎኒስት አለ። እንደነሱ እንደነሱ እያደረግን። ከፋፍለናቸዋል። አሁን ግን አንድ ስቴፕ እናሳድገው ደግሞ በሚል ዳይመንድ ስቱዲዮ ብለን ጀምረነዋል። ዳይመንድ ስቱዲዮ ገንብተን ጨርሰን አሁን በቅርቡ ከፍተናል አስመርቀን እና ከዛ በኋላ ደግሞ ከዚህ በኋላ የሚጠብቀን ደግሞ አዲስ ነገር ነው። ሶ ከዚህ በኋላም ደግሞ ስቲል ሰው አዲስ ነገር ስለለመደ እኛ ጋር ሁሉን ነገር እኛ ጋር መጨረስ ስለለመደ አዲስ ነገር ካላሳየ ነው ፌል ያረጋልና አሁንም ለአዲስ ነገር ነው እየለፋ ነው ያለ። አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ሰጋም ጸጋ ፍቅር አለኝ ውበቴ ለእኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፈው ተረታ ያንተን መውደድ በልቶ ስሜ መስከረም ውስማን እባላለሁ ድምፃዊ ነኝ። የዳይመንድ ክሩ አባል ነው። ዳይመንድ ውስጥ ከገቦ ሶስት ዓመት ሆኖኛል። እንዳለቃ እንኳን አይደለ ነው ግን በቃ ደስ የሚል ነገር አለው። ማለት ወንድማችን ምናምን እያለን ማለት እንጂ ቦስ እንደሚባል አለ ስታነ፣ የምላ ችሮታ በቴ የማረታ ተሾመ እባላለሁ የዳይመንድ ላግዠሪ ሰርፕራይዝ የሰርፕራይዝ ማኔጀር ነኝ። የሚኪ ደግሞ ጓደኛ ነኝ፣ የቅርብ ጓደኛ። ከሚኪ ጋር ያው ዳይመንድ ላግዠሪ ሰርፕራይዝ ከመጀመሩ በፊት አብረን እንሰራ ነበረ። ከዛ በኋላ ደግሞ ዳይመንድ ላግዠሪ ሰርፕራይዝ ከተጀመረ ጀምሮ አብረን እስከዛሬ አብረን ያለ ነው ማለት ነው። እኔ ከሰራተኞች ጋር ያለኝ ግንኙነት ፍሬንድሊ ነው። እኔም ማምነው ማኔጅመንት አለ፣ ሌላ ሰውም ያምነው ማኔጅመንት አለ። እኔ ስትሪክት በመሆን ሁሉ ነገር ላይ ስትሪክት በመሆን አላ እኔ አቅምህን የምታወጠው ፍሬንድሊ በቀረብኩ ልክ ነው ብዬ ነው ማምነው። ፍሬንድሊ እንደ ቤትህ ከተሰማ፣ እንደ ጓደኛ ከተሰማ የምታወጣውን ጉልበት አትሳሳለትም ብዬ አስባለሁ። ጉልበት አያልቅም። አይምሮህም አይጨነቅም። ለማሰብ ቤትህ እንደምታስበው እዚህም እንድታስብ ፈልጋለሁ። በተቻለኝ አቅም ሆም ፊሊንግ እንዲኖረው እፈልጋለሁ። ያው እንዳያችሁት ነው፣ ሆም ፊሊንግ ያለው ነገር ነው። ቤቱ እንደ እንግዳ አትቀመጥም። እሺ፣ ምንድን ነበር ኢቭን ትንሽ ቆይተ ትንፋሽ ወስደ ምናምን ነው ማውራት የምፈልገው እና ሆም ፊሊንግ እንዲኖረው እፈልጋለሁ። ትንሽ ቆይታ ሲያስፋፋውም እራሱ ሆም ፊሊንግ እንዲኖረው ነው የምፈልገው። ኤቭሪ ቦታ እንደ ቤታቸው እንዲሰሩ ነው የምፈልገው። አድረን ሰርተን አምሽተን ሰርተን እናውቃለን። ስምንት ሰዓት ዘጠኝ ሰዓት ሰርተን እናውቃለን። አምስት ሰዓት አራት ሰዓት ተኩል ተነግሮን ሌሊት አስር ሰዓት መጠን እናውቃለን። እዚህ ሰርፕራይዝ ለማድረግ አሁን ለምሳሌ ማታ አራት ሰዓት ተኩል ነው የተነገረ ደራርቱት ሁሉን ሰርፕራይዝ አድርጎ ሲባል አራት ሰዓት ተኩል ነው ኮንፈርም የተደረገ ደራርቱ በጣም ብዙ ስራ አላት በጠዋት ነው የምትወጣ እና መድረስ የነበረብን አንድ ሰዓት ተኩል ነው አንድ ሰዓት ተኩል ካልወጣን የምርጫ ጉዳይ አይደለም ትወጣለች ያለው አማራጭ በጣም በጊዜ መድረስ ነው አራት ተኩል ላይ ኬኩም አበባውም ሰዎቹም ተዘጋጅተው ዘፈንም ተለማምደው ምናምን እንደዚህ ብዙ ነገር አለ እዛ መስዋዕትነት አለ። ለሊትም ወተህ ሪስክም ወስደ ምንም ብለ ምናምን ነው ከቤትም ከምንም ምናምን ተራርቀ እንደዛ የምታደርገው እና አንድ ሰዓት ተኩል ስንመጣ እሷ ልትወጣ ጫፍ ላይ ስደርስ ነው አንድ ሰዓት መድረስ ነበረባቸው ተብሎ እና ያን ያህል ገጠመኝ ይገጥመሃል። በጣም ቱማች ሰዓት፣ የጠበበ ሰዓትም ሊደርስ ይችላል፣ ግን ዋናው አንተ ፈልግ እንጂ እኛ እናሳቋል። ጽዮን እባላለሁ። ዳይመንድ የመጣሁት እህቴን ጓደኛዬን ሰርፕራይዝ ላድርጋት ነው። ልደቷ ነበረ እና ብዙ ጊዜ ሰርፕራይዝ ለማድረግ አስቤ እድሉንና ሰዓቱን አላገኘሁም ነበረ። ያው ከስንት ፍለጋ በኋላ ግን ዳይመንዶችን አግኝቻቸዋለሁ። ግን ማረሰው ሞመንት አንድ ሞመንት ነበር። ምናልባት እኛ ሰርፕራይስ ልናደርግ ነበር ሄድነው አንድ ሰርፕራይስ አለን እነሱ ብለውን ልንናገር ስለሆነ እዛ ደስታ ላይ እናንተ እንድትመጡ እንፈልጋለን ተባለ እና ሄድን በ15 ዓመት ዳር ውስጥ ልጅ አልነበረም ነበር ከ15 ዓመት በኋላ እርጉዝ ሆነች እና የሶስት ወር ነፍሰ ጡር ነኝ ብላ ልትናገር ለሙሉ ቤተሰብ እሱም ሊናገር እኔ የተጠራ ነው እና እኛ ራሱ ማመን ያቃት እና ሁሉም ሰው በእንባ ነው የተራጨው። ሁሉም ሰው ሁሉም ሰው መሬት ነው የሳበው። ሁሉም ሰው በጣም ነው የደነገጠው። ሁሉም ሰው ከአቅሙ በላይ የሆነ ነገር ነው የሰማው እና የዛ ሰዓት የነበረውን ኢሞሽን አደረሰው። የቀኑ ላይ ጠዋት እንደተነሳው ስፖርት መስራት እወዳለሁ። ስፖርት እየሰራው ያው ጊዜን ካሳለፍኩ በኋላ ቀጣይ ወደ ማኪያቶ ነው የምሄደው። ቁርስ በልቼ ማኪያቶ ጠጣለሁ። ከዛ ነው ወደ ስራ መግባት የምፈልገው። ቁርስ ብዘል እንኳን ያው ማኪያቶ አልዘልም ብዙ ጊዜ እና ስፖርት ከሰራው በኋላ ቁርስ ዘለልኩም አልዘለልኩም ማኪያቶ ጠጣለሁ። ከዛ በኋላ ነው ስራ ላይ ሆኜ አብሬ ኤዲት አድርጌ ወይም ፎቶ አንስቼ ከዛ አብረን ተጋግዘን እንደዚህ እናድርገው እንደዚህ እናድርገው ምን አዲስ ነገር እንፍጠር። አዲስ ነገር መፍጠር ራሱ ሌላ ጭንቀት ነው። ሌሊቱ ሙሉ ሊያሱል ይችላል ሊያሳድርህ ይችላል ምናምን ምንም ነገር ላይመጣልህ ይችላል። እንደዛ ሆኖ ሳምንት በኋላ እንደዚህ መጣልህ ይችላል። ዋናው ብቻ እንዲመጣልህ ነው። ግን በጣም በጣም ቱማሽ ክሬቲቭ ለማድረግ ነው ምንሞክ ስኬት የግድ ያው በሁለት እከፍለዋለሁ። የረጅም ርቀት ስኬት አለ፣ ያው የአጭር ጊዜ ስኬት አለ ለእኔ። ስለዚህ የአጭር ስኬቶች ሁል ጊዜ ነው ማስቀምጣቸው። ዳይመንድ ላግዠሪ ሰርፕራይዝን ስኬት አማርኬ በወር ይሄን ያህል ስራ ሰርቼ ይሄን ያህል ሰው ቤት ገብቼ፣ በአመት ይሄን ያህል ሰው ቤት ገብቼ ምናም ብዬ ማስቀምጠው ስኬት አለ። ይህን ካሳካው ልታምን በማትችለው ደስታ ወሩ ሙሉ አመቱን ሙሉ ልደሰት እችላለሁ። የሚቀጥለው አመት በጣም በእጥፉ ያለ እቅድ ልሰራ ይችላል። በጣም በእጥፉ በእጥፉ ኦልሬዲ በጣም ሞራል ውስጥ ስለምሆን፣ ያው የሎንግ ተርም ደስታ ግን በአንድ ጊዜ አታጣጥሞው፣ በጣም ሀስል ይፈልጋል። ስትወድቅ እንደሆነ ፊል ማድረግ አለብህ። ስትሳሳት አንተ ልታውቅ ይገባል። የስራ ባለቤት ስትሆን አንድ ትልቁ ነገር ማንም የሚመክር ሰው የለም። የሚመክርህ ስትወድቅ ነው። ጀስት ስራው ዝንፍ ሲልብህ ራሱ ይነግራል። የሆነ ጎንህን ሲወቀህ ማለት ነው። ስለዚህ ያለህን አማራጭ እና ያለህን አቅም እንዳለ ተጠቅመህ ወደ ላይ ለማሳደግ ትሞክራለህ። የዳይመንድ ላግዠሪ ሰርፕራይስ የወደፊት ሀሳቡ ክፍለ ሀገር ላይ ማስፋፋት ሳይሆን ኢንተርናሽናል ማድረግ እንፈልጋለን። ኢንተርናሽናል ሚንስ የግድ አሜሪካና ካናዳ ወይም አውሮፓ መሄድ አይደለም። ሱዳን ላይ፣ ኬንያ ላይ፣ ኡጋንዳ ላይ ምናምን እንደዚህ እያደረግን መክፈት እንፈልጋለን። እኛን አይተው ብታምኑ ባታምኑ ናይጄሪያ ከፍተዋል፣ ሱዳን ከፍተዋል፣ ኬንያ ከፍተዋል። በትንሹ ሳይደራጁ እኛ ምን አንሰን? ሁሌ ከውጭ ዕቃ እያመጣን ወይ የሆነ ነገር እያመጣን ምናምን ነው የምንጠቀመው። እኔ ኢንተርናሽናል ማድረግ ፈልጋለሁ። በሰርቪስ ደረጃ ስቲል የትኛውም ዓለም መደሰት ይፈልጋል፣ ማስደሰት ይፈልጋል፣ እናቱን አባቱን ማስደሰት ይፈልጋል ብዬ አስባለሁ። ስለዚህ ጎረቤት ሀገር ላይ መሞከር እፈልጋለሁ፣ እንዲሳካልኝ እፈልጋለሁ። አሁን አይሳካ የሚል ሀሳብ የለኝም፣ የትም ሀገር እንደው የአገሪቱ እውነታ አላሰራ ካላለኝ በስተቀር የመሳካት እድል በጣም ቻንስ አለ። ማመስገን የምፈልገው ይህን ስራ እውን በማይመስል ሁኔታ እውን እንዲሆን ለረዱ ሰዎች ነው። ከእናቴ ጀምሮ ሁሉም ቤተሰቦችን ማመስገን ማለት ነው የምፈልገው። ከዛ ውጭ ደግሞ ሙሉ ክሮችን ማመስገን እፈልጋለሁ። ሙሉ ክሩ እንደኔ ሆኖ በጣም በጣም ከአቅሙ በላይ ሆኖ ነው የሚሰራው እና እነሱን ማመስገን እፈልጋለሁ።